ከስድስት ዓመታት በላይ ህዝቡን የገፈፈና የሲዳማ ክልልን ያራቆተው የአቶ ደስታ ሌዳሞ አገዛዝ በህዝቡ ሀብት የራሱንና የቤተሰቡን ህይወት ለውጦ ያገኘውን ሁሉ እንደሚውጠው ዘንዶ ደግሞ ክልሉና የክልሉን ነዋሪም ህይወት ውጦ ህዝቡን በመልካም አስተዳደር እጦት በሙስናና በዘርፈ ብዙ ችግሮች ውስጥ አስገብቶ አንድ እግሩን ሐዋሳ፣ አንድ እግሩን ደግሞ በ300 ሚሊዮን ብር መኖሪያ ቤት ወደገዛበት አሜሪካ ሲያትል ግዛት አድርጎ እንደ አብዲ ኢሌ እኔ አኩቻ ነኝ ማንንም አልሰማም እያለ የሲዳማ ክልልን ህገ ወጥ በሆነ መልኩ በማስተዳደር ላይም ይገኛል። ፕሬዚዳንቱ በሚመራውና የእርሱ ውታፍ ነቀይ ካድሬዎችና ታማኝ ግልገሎች የሞሉበት የክልሉ ምክር ቤት በአንድ ወቅት ህዝባዊ ግንናን ባሳየች ምክር ቤቱ አባል ጠንከር ያለ ጥያቄም አስተናግዷል። ፕሮጀክት እንቅረጽ ቶርቢ ኖ የበለጠ ምንድን ነው እኛ ለማኝነት የሲዳማ ህፃንና እናት ለምን ይለምናሉ? አያሳዝናችሁ ምን ከአዲስ አበባ ከተማ የሲዳማ ልጆች ናቸው ተብለው ሰብስበው ሲያመጧቸው ሰ ያስለቅሳችሁ ምን ተብለው ጠንከር ያለ ጥያቄ ቀረበላቸው። የክልሉ ፕሬዚዳንት አቶ ደስታ ሌዳሞና ካቢኔያቸው ከህዝባዊ ጥያቄው በኋላ ምን ለህዝቡ ሰሩ ሲል ሲዳማ ኒውስ ሰፋ ያለ ዳሰሳም አድርጓል። ነገር በአይን ይገባል እንደሚባለው ጠያቂ ግለሰቧንም ጥያቄውንም ሳይመለከቱት እንደ ታሪክ መምህር በወረቀታቸው ላይ አንዴም ቀና ሳይሉ የሚጽፉትን የክልሉን መሪ ህዝቡን ረስተውና ጎዳና ጥለውት ራሳቸውን አበልጽገው ቢሊዮነር እንደሆኑና በሶስት መቶ ሚሊዮን ብር በአሜሪካ ሀገር መኖሪያ ቤት በመግዛት ከ6 ኪሎ ግራም በላይ ወርቅ በማካበት ከ90 ሚሊዮን ብር በላይ ተንቀሳቃሽና ና ከ85 ሚሊዮን ብር በላይ ቋሚ ሀብት ከህዝባዊ ጥያቄ በኋላ ፕሬዚዳንቱ እንዳፈራ ጣቢያችን አረጋግጧል። ሳለሞ ደረጃ ማይራቲ ፋናይኩ ሲዳሙ ዲ ጭራ ንዳኒ ነው ኢንሳት ቡሌ ነው። የምክር ቤት አባሏ ጥያቄዋን ስትቀጥልም በዋሳ ከተማ ውስጥ እኮ ማፈር ላይ ደርሰናል። ሰላማዊ ሰው በር ቢያንኳኳም ትርፍራፊ ምግብ የሚለምን ሰው መስሎ ነው በር ማን ከፍተው ይላሉ። በር የሚከፍት የከተማው ነዋሪ ነው አለ ወይ ስትል ለፕሬዚዳንቱና ለስልጣናቸው ሲሉ አይምሯቸውን አከራይተው የሚኖሩትን የክልሉን አመራሮች ትጠይቃለች። ጥያቄውን ተመስጦ እያዳመጠ ለመምሰል በትካዜ ተቀመጠው የሲዳማ ክልል ብልጽግና ፓርቲ አደረጃጀት ዘርፍ ኃላፊ አቶ አሸናፊ ኤሊያስ ከጥያቄው ምን ተረርቶ ምንስ ውሳኔ አሳለፈ ስንል ጣቢያችን የአቶ አሸናፊን የስራ ሪፖርቶች ተመልክቷል። አቶ አሸናፊ ኤልያስ ከምክር ቤት አባላት ጥያቄ በኋላ ልክ እንደ ስራ ባልደረቦቹ በርካታ መሬቶችን በዋሳ ከተማ በመቀራመት ወስዶ እንደሸጠና ከአስር በላይ የቅርብ ቤተሰቦቹን በክልልና በዞን በከፍተኛ የስልጣን እርከን ላይ ያስቀመጠ፣ የተለያዩ ገንዘቦችን በሙስና በመቀበል ያለበቂ እውቀትና ልምድ ግለሰቦችን በአመራርነት የሚሾው መሆኑን ሲዳማ ኒውስ ከተለያዩ ምንጮቹ አረጋግጧል። ከአቶ አሸናፊ ጎን የተቀመጠውና ፊቱንና ጺሙን እያሻሸ ለህዝቡ መራብ የተቆጨ ለመምሰል እየጣረ የሚገኘው የክልሉ ፕላን ልማት ቢሮ ኃላፊው አቶ አራርሶ ገረመው ሲሆን አምስት የሌብነት አመታትን በርካታ ቢሊየን ብሮችን የዘረፈና እንዲዘረፍም ያመቻቸ የህዝቡን ለግለሰቦች ረጨ በቅርቡ ደግሞ ከፕሬዚዳንቱ ጋር መኳረፍ ውስጥ እንደገባና በመጨረሻ ማስጠንቀቂያ ከክልሉ ፕላን ልማት ቢሮ ኃላፊነት ሳይባረር እንደተረፈና ለአምስት ዓመታት በብልሹ አሰራርና በሀብት ብክነት ስሙ የሚነሳውን የክልሉን ፋይናንስ ቢሮ በኃላፊነት የመራ ሲያሰኘው ደራሲ ሲጨንቀው ሰባኪ ስራው ግን የመንግስት ቢሮ ኃላፊ የሆነ አመራርም ነው። ወይዘሮ ሀገረ ጽዮን አበበ የሲዳማ ክልል የስራ ክህሎት ኢንተርፕራይዞች ልማት ቢሮ ኃላፊ የምክር ቤት አባሏን ጥያቄ ከመስማት ይልቅ ከጎኗ ያለን አመራር በተመስጦ የምትመለከት፣ ከጥያቄ በኋላም ያለ አንዳች እውቀትና ልምድ ባሏን ኮንትራክተር ያደረገች የተለያዩ ጨረታዎችን በህገወጥ መንገድ በመውሰድ ከሹፌርነት በአራት አመታት ውስጥ ወደ ሚሊዮነርነት ባሏን ያሳደገች ለፕሬዚዳንቱ በተናዳፊ ምላሷ በኩል በርካታ አመራርን በውሸት ሪፖርት ግምግም ያስባረረችና ያሳሰረች በቀድሞ የቢሮ ኃላፊነቷ የፕሬዚዳንቱን ዘመዶች መዋቅራቸው ውስጥ በመወተፍ የክልሉን ብልጽግና የፕሬዝዳንቱ ብልጽግና ያደረገች መሆኑን ጣቢያችን አረጋግጧል። አቶ ማቶ ማሩ የክልሉ ፍትህ ቢሮ ኃላፊ የህዝብን ጥያቄ ከመስማት ይልቅ ከአንዲ ክራሽ ጌም በስልኩ እንደሚጫወት ሰው ስልኩ ላይ ተመሰጠና፣ አርቲስት ኢትዮጵያ በቀለችን ጨምሮ በርካታ የክልሉን ነዋሪ በፍትህ እጦት እንዲንከራተት ያደረገ በሀሰተኛ ክስ ንጹሐንን በማሰርና በማሸማቀቅ የፕሬዚዳንቱ ታማኝ ሎሌ መሆኑን ሲዳማ ኒውስ አረጋግጧል። የምክር ቤቷ አባሏ ህዝባዊ ጥያቄ ምክንያት በማድረግ ፕሬዚዳንቱ እና የክልሉ አመራሮች ምን ሰሩ? ምንስ ለውጥ አመጡ ስንል ያዘጋጀ ነው፣ ዳሰሳ ይህን ይመስላል።